በማድረግ አይቻ በቃ አልፈልግም ካለች አልፈልግም ነው። ዚና እየሄደ እየሄደ እዛም እዛም እዛም እዛም በቃ ሺ ዶን ዩ ደብል ጋይዝ ደብል። አማርኛ ይሰማል። ምን አገባኝ አማርኛ ባይ ፎርስ ያ ዶንት ዱ ባይ ፎርስ። ኧረ ትሪፕል ነው። ትሪፕል ነው። ኢትስ ኖት ጉድ ትሪፕል ነው። አማኛ ይሰማልአሰማ አማርኛ አይሰማም፣ ይሰማል ይሰማልጣምማው ይሰማል። እናንተ ለምንድነው በቃ አትፈልግም? እንደዚ ነገር እኮ ፊት መስጠት ሞክ የለብን በቃ ልጅቷ አልፈልግም ካለች አትፈልግም ማለት ነው።

ዶንት፣ ሰምቶሻል ሰውዬው ሰምቶሻል፣ ገብቶታል ማለት ነው። ነገራችን ላይ ጥሩ ነው እንትን ያለው ያናገረው ማለት ሲሪየስ የሆነ ነገር ላይ ዛሬ ጥሩ ነገር ያናገረው እሱ። እኔ ደግሞ የመሰለኝ ምንድን ነው እሷ አምናሏት ከፈለገች ነው አልፈልግም ካለች ግን አልፈልግም ካለች በቃ አልፈልግም ነው ይተዋት። ቃል እንደዚህ እኮ እናንተ ሴት ልጅ እኮ የምትሸከመው፣ እናንተ ደግሞ ወንዶች አዳምጡ። ሴት ልጅ የምትሸከመው እዳንዴ ስለሳቀች ምናምን ብዙ እኮ የሚያስጨንቃት ነገር አለ። ከእንደገና ስሟ እንደዚህ መጥፋት በሶስት ቀላል ነገር እኮ አይደለም። ይሄ ሶሻል ሚዲያ እኮ እራሱ ነው የቻለ እኮ ተፅዕኖ እኮ አለ፣ ጫና እኮ አለ። ሰምተሀል ነው አንተ፣ እህ ሰምተሀል ነው አንተ። ዝም ብሎ ነው ጦርነሱ ትይገባ እኮ ምንድን ነው፣ እኔ ምንም አላውቀው ነገር ነው። ምን ምን ላደርግ ብለሽ ነው እንደ አንተ ነው፣ አሻንጉሊቶኜ ነው የቆየሁት። እሷም ገብታ ምናምን ምናምን፣ ምንም የገባኝ ነገር የለም፣ በቃ እነሱ ብቻ አወሩ። እንዴት ከእኛ አልፎ ከዱባይ አልፎ እንዴት ሌላ አውርቆ ያናደደ፣ እንዴት ጀርመን ደረሰ፣ እንዴት አሜሪካ ደረሰ፣ በምን መንገድ የሚለው ምኑ? ይሄ ደግሞ ምን አይነት ሰው ነው? በእናትህ እዛ ባህር ላይማ ተለቅፈሃል። ምኑ እኔ መች ገባኝ? እልገባኝም። እኔም አልገባኝም እያልኩ እኮ ነው። በቃ አጨቅጭቀኝ። እሺ አርፈነን እንጫወት ዲቦራ ስለኝ አለ። ከእሷ ደግሞ በእንግሊዝኛ ታወራለች። ከማን ጋር ነው የምግባባው? እዚህ ጋር እንዳልሆነ ከሆነ የዲቦራ ጊፍተር

ይሄድና ከአንድ ሰዓት አምስት ደቂቃ ያርፋል፣ ይቆማል። የሆነ ብሪጅ ላይ ሲቆም ቦቱ ቀምቅማ ነበረ። ወደ አምስት ወደ ስድስት እያየሁት ነው። ቻቸት እያደረገ ነበረ ስፒከሩ ተቀበለችና፣ ልጅን ዘፈኑና ቁማ ቁይስች ይቅርታ፣ ነዳ ጨርሶ ነው። አንድ አስር ሰው ወርዳ ገፉ ምናላ አለ። መርከቡ መርከቡ እንዳትነግሪኝ

ዱባይ ናቸው አለ የምትኖሩት? ዱባይ አደለ የምትኖሩ? ዱባይ ነው። አንድ ሰው አንድ አበባ ፋሚሊ፣ አንድ ሰው አንድ አበባ፣ አንድ ሰው አንድ አበባ። እስቲ እግዚአብሔር እውነቱን ነው እውነቱን ነው እያሉት ነው። መርከብ ላይ መርከብ ላይ ፓርቲ ያዘጋጃል። እንትናማ አንቺም ጓደኛ አንቺ ጋር በፊት የሚጫወተው ማን ሚደንሰው? አዎ ኦኬ፣ እንደሱ ከሱ ጋር ደብል ሞልታችኋል። ደብል አርጉት። ለአንተ ግን ማለት ነው ሺህ ዓመት ነው የምትኖሩ። ስናነሳው መጣ እና ሙላበታ ሙላበት ከታ ነው ከታ ምጥ ጊፍቱን ስሙ ምንድን ነበር? አንድ መርከብ ስጠኝ በለው። በአምስት ያባዛልሃል። በአምስት ያባዛልሃል። አንድ መርከብ ስጥ ጌታ ምቶ ሌላ ቦታ ጋ የሰጠህን እንትን የሚያምር ቀሚስ ለብሳ። በቃ ታዲያ እንውጣ፣ ታዲያ ዘግተን እንግዛ። ሰሌ እንላክላት፣ እንላክላት፣ እንላክላት አንደኛ ነ ከማጋራት ሌላ ሰው አለ። ከጉቺ ጋ ነች፣ ከጉቺ ጋ ቆንጆ ሆናለች። አራት እንገሪን በቃ በእናትሽ አታጓጉን አንተ

ጀለለለች። በቃ እናም ዛሬ በቁምጣ ጂጂ፣ አንቺ ግን የሆነ ነገር ግን ትረሻለሽ አትረሽም? አሁን ያለፈ ነገር ባስታውሻለሽ ብነግርሽ አትረሽም። በምንም ታምር የሆነ ጊዜ ዛሬ ሁለት ዓመት ነው ሶስት አመት የሆነ ልጅ ከዱባይ ገብቶ አርንቆሽ ምን ብሎሽ፣ የሆነ ሰዓት ላይ እርዳታሽን እንፈልጋለን ብሎሽ፣ ምን ልርዳችሁ፣ ምን ትፈልጋለህ ምናምን ነገር ብለችው? ጓደኛችን ቸግሮታል ልጁ ደግሞ አስገርዞ ፓርቲ ምናምን ልናዘጋጅ ብር ምናምን ነገር ጎሎን፣ አስታውሽ? አዎ፣ ለሸለፈፉ ምናምን ነገር የተባለው አስታወሻ?